እግዚአብሔር አንተን በሚያይበት መንገድ ራስህን ማያት ጀምር። እግዚአብሔር ድፋይን በሚያደርግልህ ወይም በሚያብራራልህ አንተን ነህ በሚለው መንገድ ራስህን መመልከት፣ ራስህን ማያት፣ ራስህን ማሰብ፣ ራስህን ማመንና መቀበል መጀመር አለብን። ለምሳሌ በመጽሐፍ ቅዱሳችን ውስጥ በመጽሐፈ መሳፍንት ምዕራፍ ስድስት ቁጥር አንድ ጀምሮ ያለውን ታሪክ በምናነብበት ጊዜ አንድ አስገራሚውን ሰው እንመለከታለን። ይህም ጌዲኦን የሚባለውን እስራኤላዊን ማለት ነው። ጌዲኦን የሚባለው ሰው በዚህ ክፍል ላይ ታሪኩ እንደሚነግረን እስራኤል በሚድያማውያን ቅኝ ግዛት ውስጥ በነበሩበት ጊዜ ከሚዲያማዊሃን ፊት ሸሽተው የወይን መጥመቂያ በሚሆንበት ስፍራ ላይ ፈርተው ተደብቆ ባለበት ስፍራ የእግዚአብሔር መልአክ ተገለጠለት ይላል። ክፍሉ ላይ ያለው ታሪክ ማለት ነው። የእግዚአብሔር መልአክ ወይም እግዚአብሔር ራሱ ተገልጦለት ምን ብለው ይጠራዋል? ቁጥር 12 ላይ አንቴ አንቴ ጽኑ ሀያል ሰው እግዚአብሔር ከአንተ ጋር ነው። የምለውን አንቴ ጽኑ ሀያል ሰው እግዚአብሔር ማን ከአንቴ ጋር ነው? እግዚአብሔር ከአንተ ጋር ነው አለው። ጋድ ኢዝ ዊዝ ዩ አለው። እግዚአብሔር ከአንተ ጋር ነው። ጽኑ ነህ፣ ከዛስ ሀያል ነህ። እግዚአብሔርም ከአንተ ጋር አለው። ለ ከዛስ ወደ ቁጥር አስራ አምስት ወረድ ብለን በሚነነብበት ጊዜ ደግሞ ይሄ ቁጥር አስራ ሁለት ላይ ያለው ሀሳብ እግዚአብሔር ጌዲዮንን ያየበት ወይም የሚመለከትበት መንገድ ማለት ነው። እግዚአብሔር ጌዲዮንን ሲመለከት፣ በእግዚአብሔር እይታ ጌዲዮን ጽኑ ነው። በእግዚአብሔር እይታ ጌዲዮን ኃያል ነው። በእግዚአብሔር እይታ ጌዲዮን ብርቱ ነው። በእግዚአብሔር እይታ ጌዲዮን አዳኝ ነው። በእግዚአብሔር እይታ ጌዲዮን አሸናፊ ነው። በእግዚአብሔር እይታ ጌዲዮን ሊደር ነው። በእግዚአብሔር እይታ ጌዲዮን ብርቱ ነው። ነገር ግን ቁጥር ዐሥራ አምስት ላይ ደግሞ ጌዲዮን በራሱ እይታ ማን ነበር የሚለውን ነገር እንመልከት ደግሞ ጌዲዮን በራሱ እይታ ራሱን እንዴት ነው የሚያየው በምን አይነት መንገድ ነው የሚመለከተው ጌዲዮን ራሱን ማለት ነው የሚለውን በምንመለከትበት ጊዜ ቁጥር ዐሥራ አምስት ላይ ምን ይላል እርሱም ጌታ ሆይ እስራኤልን በምን አድን አለው ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃም እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። ኢትስ ሶ ትራጂክ። በጣም በጣም አሳዛኝ ነገር ማለት ነው። አያችሁ ጌታ ሆይ እግዚአብሔር ሂድና እስራኤልን አድን ብለው እግዚአብሔር ታላቅ ተልዕኮ፣ ትውልድን የማዳንን ፕሮግራም በእርሱ ላይ ሲዘረጋ፣ ጌዲዮን ደግሞ በምን አድን አለው። በምን አቅሜ ማለት ነው። በምን አድን አለው ማለት በምን አቅሜ የራሱን ሊሚቴሽን ያያል። የራሱን ሁኔታን ያለበትን ሰርካሚስታንስን ይመለከተዋል ማለት ነው። ያ ብቻ አይደለም። ጎሳን ተመለከተ፣ ቤቱን ተመለከተ። የተወለደበትን ፋምሊ ባክግራውንድ ኢስታቴስን ተመለከተ። ከዛስ እኔ በአባቴ ቤት ውስጥ ከተወለዱ ሁሉ ምንድንነኝ? ታናሽ ነኝ። ወገንም ነገድም ጎሳይም የተጠቃ ነው። ኢኮኖሚካል የተጠቃ ነው። ሶሻል የተጠቃ ነው። ፊዚካል የተጠቃ ነው። ስለዚህ እስራኤልን የማዳን አቅም፣ ጉልበት፣ ብቃት የለኝም። ብቁ አይደለውም። አንቴ ለሚትፈልገኝ ፕሮግራም፣ አንቴ ለሚትፈልገኝ ሀሳብ፣ አንቴ ለሚትፈልገኝ ጉዳይ አምናት ሳፍሽንት ነው። እኔ ሳፍሽንት አይደለውም፣ ብቁ አይደለውም። ማዳን እስራኤልን ነፃ ማውጣት የሚችልበት እውቀትም ብቃትም የለኝም አለው። ራሱን ያየበትን አሳዛኝ የሆነውን መንገድ ተመልከት። ይህ ብዙዎቻችን ራሳችንን የሚናይበት መንገድ ነው ወገኖች። እግዚአብሔር ከፍ ላሌ ዓላማ፣ ከፍ ላሌ ፕሮግራም፣ ከፍ ላሌ ጉዳይ፣ ከፍ ላሌ አጀንዳ ሲጠራ፣ ሲፈልገን፣ ሲያጨንና ሲያዘጋጀን እኛ ደግሞ የኛህል ፋምሊ ባክግራውንድ፣ አካዳሚክ ባክግራውንድ፣ ኢኮኖሚክ ባክግራውንድ ተመልክተን እግዚአብሔር ለሚፈልገን በእኛ ላይ ላለው ፕሮግራም በቂ እንዳልሆነን እንመለከትና እናስብና የራሳችንን በራሳችን እንገድበዋለን ማለት ነው። ወገኖቼ መልእክቴ አንድና አንድ ነው። እግዚአብሔር አንተን እግዚአብሔር አንቺን በሚያይበት ወይም በሚመለከታችሁበት መንገድ መመልከት ጀምሩ። እግዚአብሔር ናይ ካልክ ካለ ናይ በቃ ናሽ በቃ እግዚአብሔር ትችላለህ ካለ ትችላለህ። እግዚአብሔር አዳኝ ነ ካለ አዳኝ ናይ። እግዚአብሔር መጋቢ ነ ካለ መጋቢ ናይ። አተ እግዚአብሔር እኮ አንተ ጽኑ፣ ኃያል፣ ብርቱ፣ አዳኝ ብሎ ስምስ አውጥቶ ሲመጣ ጌዲዮን ለራሱ ሸሽቶ የተደበቀ ሰው ነው አይደለም። ሌላውን ማዳን ይቅርና ራሱን ለማዳን ብቁ ያልነበረ ሰው ለራሱ ሸሽተው እየተደበቀ ጫካ ውስጥ ጥሻ ውስጥ የተደበቀ ነው። በተደበቀበት ስፍራ ላይ ነው እግዚአብሔር ከቻለህና አዳኝ አለው ጽኑ አለው ብርቱ አለው። ምንም ማድረግ አይቻልም። እግዚአብሔር ይሄ ሁሉ ሊሚቴሽን እያለ ናይ ካለ ናይ፣ በቃ አትስማ። እግዚአብሔር በሚመለከትበት መንገድ ራስህን ራስሽን መመልከት መመልከት ጀመረ። እግዚአብሔር ወደዚህ እይታ እግዚአብሔር ይስበን። በዚህ እይታ እግዚአብሔር ያበልጽግን። ጸጋ ይብዛላችሁ። ሻሎም